ጥበብ ያንድን ማህበረሰብ ፍልስፍና አስተሳሰቡን፣ ባህሉን እና ወጉን በኪነት በተዋዛ መልኩ ለተመልካች በራሱ አይን ያቀርባል። በኪነ ጥበብ ውስጥ ደግሞ በጣም ብዙ የሚገለጹ ነገሮች አሉ። ዛሬ በብሔራዊ ቲያትር በደቡብ ምዕራብ ኦሞ ዞን በመኢኒት ማህበረሰብ ዙሪያ የተሰራ አንድ ዴጊያ የተሰኘ ቲያትር ምርቃት ስነስርዓት ያደርጋል ማለት ነው። ሰላም እንዴት ናችሁ ተመልካቾቻችን? ያላችሁት አዲስ ሚዲያ ኔትወርክ አዲስ መዝናኛ ላይ ትገኛላችሁ። ይህ ቲያትር እንግዲህ ደራሲው ዶክተር አንዱ አለም አባተ ለ14 አመት ያክል ጥናትና ምርምር ያደረገበት በ2003 የተጀመረው ዛሬ ደግሞ ለተመልካቾች እይታ የሚቀርበው ቲያትር ልናስመርቅ ነው እዚህ የተገኘ ነው። ስለዚህ ቆንጆ ጊዜ ታሳልፋላችሁ። አብሬያችሁ ቆይታ የማደርገው ቃል ኪዳን ዘላለም ነኝ። ቲያትሩ ሊጀመር ጥቂት ደቂቃ የቀረው ባክስቴጅ ያለውን አሳይቻችሁ ቀጥታ ወደ ቲያትሩ እናመራለን ማለት ነው አብራችሁ። እንድሳለ ና አንተ ደግሞ ከዚህ ማህበረሰብ ጋር በደንብ ቅርኝነት አለ። መነሻውም እሱ ነው። መቼ ተጀመረ? ያሰብ እኔና የሜኒት ብሔረሰብ እንግዲህ የተዋወቅ ነው በ2003 ዓመ ምት ነው እንግዲህ 14 ዓመት አካባቢ ሆኖናል። እና ማስትሬት ዲግሪ ጥናት የለ በሜኒት ብሔረሰብ ባህላዊ የግጭት አፈታት ስርዓት ላይ ለመስራት ነው የሄድኩት እዛ። በኋላም ደግሞ የዶክትሬት ዲግሪዬን እዛው ማህበረሰብ ላይ ሚቶሎጂ ላይ ለመስራት ማጠቃለያ እንግዲህ 14 ዓመት ለሚጠጋ ጊዜ አንድ ሚሆን በሌላ መልኩ ከሜኒት ብሔረሰብ ጋር የጠበቀ ቁርኝት፣ የጠበቀ ወዳጅነት ከዛም ማለፍ ሲል የብሔረሰቡ አባልነት ልጅነት በማግኘት ብዙ ጊዜ ቆይተናል። እንኳን እንኳን አብሮ ደስ አለን። ረጅም ጊዜ የለፋችሁበት ቲያትር ዛሬ ምርቃት በቅቷል እና ምን ስሜት አለው? ከእሱን ጀምር እስኪ። በጣም ደስ ይላል፣ በጣም ደስ ይላል። ኦልሞስት አንድ አመት ነው የለፋንበት። በዚህ አንድ አመት ውስጥ ብዙ አይነት የልምምድ መንገዶችን ተከትለናል። ስለዚህ ይህንን ሰዓት በመድረሳችን በእውነት በጣም ደስ ብሎኛል። እውነት ልገልጾ አልችልም ስሜቱን። ደስ ይላል በጣም በ2005 መእኒት የተሰኘ ኢትኖግራፊካል ኖቭል የጻፍኩኝ ያኔውኑ ነው። ቲያትሩን የጻፍኩት ያኔ ነው። ፊልምም የጻፍኩት ለምሳሌ ዴጊያም በህይወት እኮ ያገኘዋት ናት። ዴጊያ ያኔ ማስትሬት ዲግሪ ጥናቴን ሳጠና ከሩቅ ከሩቅ ሀገር ከተማ የመጣች ናት። ያኔ 21 ሰዓት በእግር ሄድኩበት ነው። የሚበላ አልነበረም። ራሳቸው ሰዎቹ እዛ አካባቢ ያሉት የተገኙት በ2003 ነው። በ2003 ተገኝተው ታውቀው መይኒት መሆናቸውም ተረጋግጦ በመንግስት መዋቅር የገቡት ያኔ ነው። እንዴት ነበር ዝግጅት? ሶስት የዝግጅት ምዕራፎች ነበሩት። ቀድመው የስነ ጽሁፋዊ ፓርቱ ወይም ሊትራሪ ፓርት የምንለዋለ እዛ ላይ የተሰራው ጥናት ስክሪፕት ሆኖ ሲመጣ ምን አይነት ጠንካራ ጎን ይዘዋል፣ ምን አይነት ደካማ ጎን ይዘዋል፣ እንዴት ባህሉን ገልጾታል ምናምን የሚለው ትንሽ ጥናትም ተደርጎበታል። ትንሽ አካባቢውም ላይ ተኪዶ የተወሰነ ደጋፊ ነገሮች ተሰርቶበታል። ከዛ በኋላ የድራማቲክ ፓርቱ፣ ሙዚክ ፓርቱ ምን ምንድን ነው የሚለው ይሱን ማየት እናንተ ማለት ነበር። ከዛ ካስቲንግ ነበረ። ከካስቲንግ በኋላ ደግሞ ስፒች ብሎኪንግ የምንለው አለ ቃል፣ እሱ ላይ ምን ጥናት ጥናት ተወስዶ ከዚያው አንጻር ከእነሱ ስሜታቸውን ከሚገልጹበት አንጻር ከባህሉ አንጻር እሱን ስንሰራ ቆይተንበታል። ከዛ በኋላ እያለን እያለን እንግዲህ የስቴጅ ብሎኪንግ ነበረ። ከዛ መጨረሻ ላይ ቴክኒካል ሪሂርሳል ምንለው እና ሪሂርሳልን በማድረግ እንግዲህ አንድ አመት ይህንን ያህል ጊዜ ፈጅቷል ማለት ነው። ሜኒት ከዚህ በፊትም ተልደን አይተናል። ሰራውን ሸር ተደርጓል። ግን ድጋሚ ደግሞ እንደዚህ በትልቁ አዘጋጇ በራሄል በሱሳ ተጠንቶ ሲመጣ ለሁለተኛ ጊዜ ነው። ከተጠኑት ጥናቶች ከቪዲዮ በመመልከት ከራሳቸው ከብሔረሰቡ ተወላጆች በመጠየቅ ያላቸውን ግብአቶች፣ ጌጣጌጦች፣ አይነቶች፣ ቋንቋዎች፣ አልባሳታቸውን በመጠየቅ ያንን ሁሉ ከጠየቅን፣ በስነ ስርአት ካየን በኋላ ወደታች ታች ወደ ልጆቹ ጋር በማውረድ ነው አይደለምን ደግሞ አጠርተን በማሳየት የራሱ ተወላጁ ህዝቡ ነው እና ፈራጁ ህዝቡን ጠርቶ ከዛ ድረስ መጥተው አይተው ተደስተው ይሄ ቢሆን ይሄ ነው ብለው ትንሽ የተሳሳትናትን ሼፕ አድርገው ሄደው። በዛ የተነሳ ይሄን ትልቅ ሂውጅ የሆነ ነገር ትልቅ ነገር። ምክንያቱም ሀገራችን ገና አልተነካቸው ገና አልተነካቸው እና ይሄ ትልቅ ትውፊታዊ እንትን ነው፣ ባህል ነው፣ ጥበብ ነው። ሃይማኖታቸው፣ ጥበባቸው፣ ባህላቸው፣ ቋንቋቸው ገና አልተነካው ያልተነካው ናምተን እንግዲህ በዚህ በትልቁ በብሔራዊ ቴያትር

እንግዲህ ምንድነው ሁል ጊዜ ጥበብ በሁለት መንገድ ነው የምትሰራት። አንድ ያለውን ነገር አጣፍጦና ኪነ ጥበባዊ ዋጋ ሰጥቶ ማቅረብን፣ አንድ ደግሞ የሌለውን ነገር ማቅረብ ነው። ሶ ይሄ ያለ ነገር ነው፣ ባህል ነው። ባህልን እንደ ባህሉ ነው የምታቀርቢ። ጭፈራቸውን ልትቀየሪው አትችልም። የለቅሶ ስርዓቱን ልትቀየሪው አትችልም። ግን ወደ ጥበባዊ ስታመጪ፣ ኤስቴቲክ ቫሊዩ፣ ኪናዊ ውበት ግን ታላብሸዋለች። እነዛን ሀሳቦች እነዛን ታሪኮች እነዛን ባህል ወግ ሴቶች በአንድ ቀጭን ክር ላይ አስተሳስረሽ ሲኩዌንስ ፈጥረሽ እንዲጥም አድርገሽ ማምጣት ነው ትልቁ እንግዲህ የደራሲ ብቃት እና ያንን ማድረግ ነው ከባድ የነበረው። እንግዲህ ሚቻለውን ያክል ተሞክሮ አቅም በፈቀደ መጠን ያለን ልምድ ሁሉ ተጠቅሞ ነው እንግዲህ ወደ መድረክ የመጣው። ትንሽ እንኳን ችሽ እንኳን ትውፊታዊ ተውኔትን የመስራት ጉዳይ ከባድ የሚያደርገው አንደኛ ያለ ባህል ነው የምትሰራው። ተፈጥሮ እንትን አይደለም ልብ ወለድ አይደለም ኔቸር ነው። እና እሱን ወደ ሪቹዋል ሴሪሞኒ ወደዚህ የምታመጭው ወደ መድረክ የምታመጭ እና የእሱን የምትቀንሹ ባህል የምትጨምሪው ባህል የለም። ደራሲው ከአስር ዓመት በላይ እዚህ ብሔረሰብ ላይ ጥናትና ምርምር ሲያካሄድ ቆይተዋል እና በጣም በደንብ የተደራጀ መረጃ ነበር እና እሱ አላዳገተንም፣ እግዚአብሔር ይመስገን እና ብዙም አላለፋንም። በአጋጣሚም ደግሞ እዚሁ የተወካዮች ምክር ቤት አካባቢ ያሉ የዚሁ የምዕነት ማህበረሰብ ተወላጆች ስለነበሩ በቅርበት እየረዱን ለመስራት ሞክረናል። ብዙ ፈተና ገጥሞናል ብዬ አላስብም። እንግዲህ ደጋ በኋላነት ያንድ 12 አመት ልጅ ገጸ ገጸባሪ ስም ነው። መሰረት የሚያደርገው እሱ ነው። ልጅቷ በባለ ግጭት ስርአቱ ላይ አሻ የሚባላል አሻ ያንድ ልጅ አገረድ አገረድና በሰባት ከብት ይደረግ የነበረ የርቀ ስርዓት ነው። የሜኒት ብሔረሰብ የግድያ ችግር ካጋጠመው ችግሩን ይፈታው በአሻ ነው የፈለገው አይነት ችግር ይፈጠር አሻ ይፈተዋል ያንን ችግር። የእርቅ ስነ ስርዓት ነው፣ የእርቅ ስርዓት ነው። በጣም ኢንተረስቲንግ ታሪክ አለ። በጣም የማታስበው ለምሳሌ የራሷ ካልሆነ ወንድ ጋ የግብረስጋ ስጋ ግንኙነት ያደረገች ሴት እውነታውን ለባሏ ነው የምትነግረው። መጨረሻ ላይ ጉዳው ከተጠናቀቀ ከሄደች በኋላ ለባሏ ነው የምትነግረው። ከእከሌ ጋር እንዲያ ነገር አድርጌያለሁ ብላ ነው የምትነግረው። ይሄ የትም ሰምተሽው አታውቂም። ሰው እንዴት ነው የሚፈቱት? ይሄ ደግሞ ሌላ ውዝ ደም አለው። ስለዚህ ዴጊያ በዋናነት የባህላዊ ግጭት አፈታት ስርዓቱ ላይ ቆሞ ሌሎች ባህሎችን፣ ወጎችን፣ ልማዶችን መልካም እሴቶቻቸውን የምናይበት ነው። እንዳይሹ ጭፈራው የተለየ ነው። የቀብር ስርዓቱ የተለየ ነው። ደስታው የተለየ ነው። እነዛን ሁሉ አምጥተን በዚህ ታሪክ ውስጥ ሰፍተን ያቀረብንበት እሴታቸውን፣ ባህላቸውን፣ እንቅስቃሴያቸውን ቋንቋቸውን ሳይነካ ኬሮግራፈር ማለት ያ ነው የሚሰራው ስራ ምክንያቱም ሂውጅ ሆነና እና ሂውጅ ስለሆነ እዚህ ጋር ሰላም ማለት አትችም። ለምን ማህበረሰቡን ትውፊታዊ ትልቅ ባህሉን ነበር። እናም ታጠፊው ኃላፊነት አለብሽ ትልቁ። ስለዚህ ወደ እነዚህ ልጆች ጋር ሳመጣው ደግሞ ያው ድካም አለው። ብዙ ወራቶች ሰርተናል። ሰማንያ ተዋናይ ደግሞ ሰማንያ ተዋናያን ነው ከእንደገና። ሙዚቃና ውዝዋዜ ቲያትር ላይ ያሉ ልጆች አሉ። ትያትረኛውን ራሱ ወደ ውዝዋዜ ወደ ሙዚቃ ማምጣት ከባድ ነገር ነው እና ያሉትም ጎበዞች ስለሆኑ ከኔ በላይ ሙያተኞች ስለሆኑ በጣም ማከብራቸው፣ ከምወዳቸው ጋር ስለሆነ የምሰራው፣ ጧት ማታ ነበር የምንሰራው። ይሄ በቃ እንዴት ነው መልሽ፣ ቆራጥ በእንትነት ተወትተነዋል፣ ደስ በሚል ነገር። የመጀመሪያ እንግዲህ የከተማ ሰው ሀገሩን እንዲያቅ፣ ባህሉን እንዲያቅ፣ ሌሎች ህዝቦችን እንዲያቅ እድል ይከፍትለታል። ማወቅ ብቻ ሳይሆን ከነሱ ደግሞ በጎ የሆኑ መልካም የሆኑ ባህሎቻቸውን፣ ታሪኮቻቸውን፣ ወጎቻቸውን፣ ስርአታቸውን፣ ልምዶቻቸውን እንዲያቅ ያደርጋል። ይሄ እኮ መኒት ሳይሄዱ መኒት ነው የመጣላቸው የመኤኒት ብሔረሰብ አባልነትን ያገኙት በልቦወለዱ ነው። ያኔ በቃ የማህበረሰቡ ልጅ አድርገናል ብለው ተወካዩ ተነጋግረው ነው ልጅነትን የሰጡኝ። ከዛ በኋላ ግን ይህን ቲያትር እንዳልኩሽ ቀድሜ ስለጻፍኩት ራሱ ስጢፋኖስ ሀገር ፍቅር ለተማሪዎቻችን አሰርተ ነው ነበረ እና ሀገር ፍቅር ካሰራ ነው በኋላ ንባብ ለህይወት ላይ ደግሞ በኤግዚቢሽን ማዕከል የማቅረብ ውድል ነበረን። ስናቀርብ ኑና እስኪ ቲያትራችሁ እዩ፣ እንደዚህ ደግሞ እኮ ቀረበ ብዬ ላኩላቸው ስልክ ባቹማ ያሉት ተነጋገሩና አራት ተወካዮች ላኩ። አመራሮች መጡና በኤግዚቢሽን ማዕከል ላይ እኛ ለአንዱ አለም ድሮ ልጅነት የተሰጠው ስም አልወጣለትም ነበር፣ አሁን ግን በአጽድቀን ስም አውጥተን መጥተናል። ስሙን ዛሬ ይፋ እናደርጋለን አሉና ኦይቱ ነው ስሙ አሉ። ምንድነው ኦይቱ ሲባሉ ወይቱ ማለት የመጀመሪያ በር ከፋች ነው። እንግዲህ አንዱ አለም በራችንን ከፍቶ የገባ ነው። አንዱ አለም በር ከፍቶ እኛን ከሌሎቹ ጋር ያስተዋወቀን ነው እና በዚህ ምክንያት ነው እንግዲህ ስሜ የወጣው። አሁን ደግሞ እንግዲህ የኢትዮጵያ ብሔራዊ ቲያትርን ይዤ ሲሄድ ያው ብዙ ሰው ያየው ነው። በቃ ንግስና በዩ በጣም ትልቅ ነገር ነው። በትልቅ ደረጃ ነው በመንግስት ደረጃ ተወያይቶ ነው። ልጃችን ይመጣል እንግዳ ይዞ ነው የሚመጣው። በትክክል መቀበል አለብን ሁሉን ነገር ማዘጋጀት አለብን ብለው እስከ ህዝብ ድረስ አውርደው ተወያይተው ተዘጋጅተው ነው እንግዲህ ህዝብ አነቃንቀው እንደ ጥምቀት ባለ ስርዓት ነው የተቀበሉን፣ እና ያ ትልቅ ነገር ነው። አንድ አለም በእኛ በመኒት በማህበረሰብ በጣም ትልቅ ቦታ ያለው እና እውነት ለመናገር ህዝባችን ተቀብሎ ለተደጋጋሚ ሶስት ዙር ሪሰርቹን እኛ ጋር የሰራ ሰው ነው በሪሰርቹ ምክንያት ነው ይሄ ቲያትር ዴጊያ የሚለው ትውፊት ሊወጣ የቻለውና፣ አቶ አንዱ አለም ለመኒት ማህበረሰብ እንደ ቡኩር ልጅ ነው የሚታየው። መኒቶች ኦይቱ፣ በእኛ ቋንቋ ኦይቱ ብሎ ሰይሞታል። ለመጀመሪያ ጊዜ እኛ ጋር ሂደው ሪሰርቹ ሰርቶ በእንደዚህ አይነት መልክ ቀርቦ ህዝቡ እንዲህ እንዲታይ፣ የህዝቡ ባህል እሴት ወደ ፊት ለፊት ወጥቶ እንዲህ እንዲታይ በሚዲያ እንዲደገፍ ያደረገ ሰው ነውና ለዛ ነው የኛ ማህበረሰብ ኦይቱ ብሎ የሰየሙት። እንግዲህ ዴጊያ አሁን እንግዲህ ዛሬ በነጻ ለህዝብ ተመርቋል። ከዚህ በኋላ ቅዳሜ ቅዳሜ ለህዝብ ክፍት ይሆናል። ያው በመግቢያ ዋጋ በቲያትር ቤቱ የመግቢያ ስኬል ሰው መጥቶ ያየዋል። እጋብዛቸዋለሁ። ቦሹ ይመስገን በከብቶቻችንና በሰዎቻችን ላይ ስልጣን አለውና ለእኔ ዛሬ ልዩ ቀኔ ነው፣ እንደ አዲስ ውልደት ነው። ምክንያቱም የኔ ባህል በጣም ሰፊ እና እምቅ የሆነ ባህል ያለን ህዝብ ነው። ሜኒ ስንባል ገና ይሄ ጅምሩ ነው። ይሄ ለዘመናት ከኛ ጋራ ዝም ብሎ እኛ አቅፌ ነው ያስቀመጠ ነው። ነገር ግን ሌላው ማህበረሰብ ሌላው ኢትዮጵያውያን ለዓለምን ማህበረሰብ ያላወቀ ነገር ግን ትልቅ ባህል ሆኖ ያለ ግን አልወጣም። ነገር ግን ዛሬ መጥቼ ይሄን በዚህ መድረክ ላይ በዚህ መልኩ ሲቀርበው እጅግ በጣም ደስ ነው ያለኝ። እኔ በልዩ ሁኔታ ናየው ምክንያቱም እንዲሁ እኛ ራሳችን ስንሰራ የነበረው ዛሬ ሌላው ማህበረሰብ ተቀብሎ ደግሞ ሲሰራ ውስጣችን ትልቅ የሆነ እሴት እየተሞላ ነው ያለው። እኔ በበኩሌ በጣም ደስ ብሎኛል። እኔ ብቻ ሳይሆን ማህበረሰብም ደስ ብሏቸዋል። በዚህ መልኩ ወጥቶ የመኒቱ ባህል እሴት እንደዚህ ወጥቶ በአደባባይ ሲታይ እስካሁን ያልታዩት ህዝብ ናቸው እስካሁን ያልተዳሰሰ ህዝብ ናቸው እና በዚህ መልኩ ሲወጣላቸው በጣም ነው ደስ ያላቸው የሟች ወገኖች መምጣታቸው አይቀሩ በማይነት ሰማይ ስር ያጠፋ እስኪክስ የበደለ እስኪመልስ ድረስ የገዳይ ወገን ሁሌም ስደተኛ ጭብጭበል ነያዝ። በጣም ያምር ነበረ። እንዴት ነበረ? ቆንጆ ነበረ። በጣም ኦልሞስት ከአንድ አመት በላይ ፈጅተናል። በዝግጅቱም በምኑም እንዳየሽው በጣም ብዙ ሰው ነው ያለው ይህን ሰው ማኔጅ ማድረግ ይህን ሰው አንድ ላይ ማምጣት ምናምን ትንሽ አድካሚ ነበረ፣ ግን እግዚአብሔር ይመስገን ተመልካቹ ወደታ ቆንጆ ነበር። እንዴት ነበረ ካራክተር አንተ ተራኪውን ይዘህ ነበር ሲሰራ ነበር። ቆንጆ ነው፣ ያው ተራኪ ሁሉን አወቅ ነው፣ ያው የብሔረሰቡ አንድ ተወካይ ነው። ቆንጆ ነበር። ያው ተራኪ እንዲ ነው እንዲ ነው አይባልም፣ ግዴታ መናገር ነበረብን። ግን ያንንኑን ቃላቶች ደግሞ በጣም ተጠንቅቀው ነበር ሲያስጠኑን የነበሩት። ትንሽ እንትሎች ነበሩ፣ ግን ያው ብዙ ጊዜ ከልምምድ የተነሳ ዛሬ አልሳትንም ብለን ተስፋ እናደርጋለን። በጣም ያምር ነበር። ቆንጆ የሆነ ፐርፎርማንስ ነው ያሳያችሁት። ብዙ ባለሙያዎች ተሳትፈውበታል። የኮሪዮግራፊ ባለሙያዎች፣ አዘጋጆቹ የእውነት ያ ደከመኝ ሰለቸኝ ሳይሉ ለፍተዋል። ደግሞ እንደምታዩ በጣም ብዙ ሰው አለው። በጣም ረጅም ነው፣ አድካሚም ነው የምሬን ነው። ምልክሽ አሁን እፎይ፣ አሁን ተኛለሁ ቤቴ ገብቼ መጀመሪያ ጽሁፍ አየው፣ ምን ተሰማ። ከዛ ሲመጣ እኔ አጋጣሚ እድለኛ ሆኜ ነው የመጣሁት። እኔ የመጣሁት ለሌላ ቲያትር፣ ንጉስ አርማህን እሰራለሁ ብዬ መጣሁ። የንጉስ አርማህን ስክሪፕት ይዤ ቁጭ ባልኩበት ተለማምደው ተለማምደው አንድ አክተር አጋጣሚ ይቀራል። እና እሱ በቀረበት ሰዓት ላይ ፌስቲቫል ሊታይ ቀናቶች ቀርተውታል። ስለዚህ እዛ ፌስቲቫል ላይ መቅረብ ስላለበት የግድ እኔ እንደገባ ተሰጠኝ ማለት ነው። እድለኛ፣ በጣም እድለኛ። እንዴት አገኘሽ? በጣም ቆንጆ ነበረ። ያው ዴጊያ ትውፊታዊ ተውኔት ነው። በተለይ ደግሞ ታሪኩን አውቆት ተረድቶት፣ በተለይ ደግሞ በጣም ወቅታዊ በሆነበት ሰዓት ላይ ነው በብሔራዊ ቲያትር ዛሬ ተመርቆ ያየ ነው። ምክንያቱም ሀገራችን በጣም ብዙ ባህል አላት ታሪክ አላት። በተለይ የእርቅ ስርዓቱ እና ይህንን የእርቅ ስርዓት በትክክለኛው ቦታና ጊዜ ዛሬ እዚህ ቦታ ላይ በማየቴ በጣም ደስ ብሎኛል። ባህሉ በጣም ደስ ይላል፣ አለባበሳቸው በጣም ደስ ይላል፣ አንደበታቸው ይሄ የሚከባበሩበት መንገድ፣ ራሳቸውን ዝቅ የሚያደርጉበት መንገድ፣ ትልቁ ትንሹን የሚያዝበት መንገድ እንግዲህ በሁለት ወገኖች መካከል የነበረን የነፍስን ጉዳይ ነው፣ እንዴት አድርገው አቀራርበው አንድ አድርገው አስተቃቅፈው እውቀትንም እዛ ውስጥ እውቀትን አግኝተናል። እውቀት ስንል ዘመናዊ ትምህርትንም አግኝተናል። ባህልን አይተናል፣ አለባበሳቸውን፣ ኑሯቸውን። ምን አይነት ትህትና ነው ምን አይነት ፍቅር ነው ምን አይነት መከባበር ነው እና በጣም ደስ ይል ነበር። እና በዚሁ እንግዲህ በጣም ነው የማመሰግነው ያጸደ ልጅ ክቡር ዶክተር አንዱ አለመን ከልብ አመሰግናለሁ። ሁሉም በየራሱ ያለውን እውቀቱን የተማረበትን የሄደበትን ያየውን ነገር ሁሉ እንደው ቢያስተላልፍ መልካም ነው ብዬ አስባለሁ። ይሄን ቲያትር እንዳያመልጣችሁ፣ በእውነት እንዳያመልጣችሁ ተመልከቱ። ውስጣችንን፣ ራሳችንን፣ ባህላችንን፣ ታሪካችንን፣ ሀገራችንን እናያታለን። በሀገራችን ደግሞ እንኮራለን። ጋብዣቸዋለሁ። እንግዲህ ተመልካቾቻችን በሳምንቱ ጋባዥ ፕሮግራማችን በመኤኔት ማህበረሰብ ላይ የተሰራ ቆንጆ ዴጊያ የተሰኘ ቲያትር ወደ እናንተ ምን እንደሚመስል እንግዲህ አስቃኝተናችሁ ነበር። እዚህ ብሔራዊ ቲያትር ተገኝተን ቀዲ የአዲስ ሚዲያ ኔትወርክ የመዝናኛ ፕሮግራሞቻችን ይቀጥላሉ። ይህ ፕሮግራም እዚህ ጋ ተጠናቋል። ቻል